አስራ አንደኛው የጣና ፎረም በባህር ዳር ከተማ በመካሄድ ላይ ነው። በመክፈቻ መርሃ ግብሩም የተለያዩ የአፍሪካ ሀገራት መሪዎች፣ አምባሳደሮች፣ የሀገራት ልዩ መልእክተኞች እና ተመራማሪዎች ፎረሙ ላይ ለመሳተፍ ወደ ባህር ዳር ከተማ ገብተዋል። ጉዳዩን የተከታተለው ሪፖርተራችን ዘመኑ ይርጋ በዚህ ጉዳይ ላይ መረጃ ሊያጋራን በቀጥታ የስርጭት መስመራችን ላይ ይገኛል። ዘመኑ ሰላም ብያለው። እስቲ ያሉን መረጃዎች አጠራ አድርገህ ንገረን። አመሰግናለሁ። 11ኛው የጣና ፎረም የአፍሪካ የመሪዎች ስብሰባ እንግዲህ በባህር ዳር ከተማ በመካሄድ ላይ ይገኛል። ባህር ዳር ከተማ አስቀድማ እንግዶቿን ለመቀበል ከፍተኛ ዝግጅት አድርጋ ሰንብታለች። ከትናንትና ጀምሮ ደግሞ የተለያዩ ሀገራት ኃላፊዎች፣ መሪዎች፣ እንዲሁም አምባሳደሮች፣ የሀገራት ልዩ መልእክተኞች ወደ ውቢቷ ባህር ዳር ገብተው ዛሬ እንግዲህ ውይይቱ ተጀምሯል ማለት ነው። በአጠቃላይ የፎረሙ የእንግዶች አቀባበልና በተለይ ይህ ፎረም ለባህር ዳር ምን ተደማሪ ነገር ይዞ ይመጣል የሚለውን በተመለከተ ደግሞ ከባህር ዳር ከተማ አስተዳደር ተቀዳሚ ምክትል ከንቲባ ከአቶ ጎሹ እንዳላማው ጋር አጠር ያለ ቆይታ የማደረግ ይሆናል። አቶ ጎሹ በቅድሚያ አመሰግናለሁ። እኔም በጣም አመሰግናለሁ። መልካም እንግዲህ ባህር ዳር እንግዶቿን ተቀብላለች ዛሬ ፎረሙ በይፋ ተጀምሯል እና አቀባበሉ ምን መልክ ነበረው የባህር ዳርን አጠቃላይ ሁለንትና እንቅስቃሴ እንግዶች እንዴት አገኟት ውይይቱስ ምን መልክ ነበረው የሚለውን ነገር እናንሳ መልካም በድጋሚ በጣም አመሰግናለሁ እንግዲህ የባህር ዳር ከተማ አስተዳደር እና የክልሉ መንግስት በተጨማሪም የውጭ ጉዳይ ሚኒስቴር እና የጣና ፎረም ሴክሬታሪያት በጋራ ሆነን የቅድመ ዝግጅት ስራውን ስንሰራ ቆይተናል እንደ ከተማ አስተዳደርም አስፈላጊውን ቅድመ ዝግጅት አጠናቀን በትናንትናው ዕለት የአፍሪካ መሪዎች፣ አምባሳደሮች፣ ዲፕሎማቶች እና የሌሎች ሀገሮች አምባሳደሮች እና ዲፕሎማቶች በተመሳሳይ ገብተዋል። ዛሬ ጧትም በተመሳሳይ እንግዶቻችን ተቀብለናል። እንግዲህ የፎረሙ እዚህ ባሕር ዳር ከተማ ሲካሄድ ለመጀመሪያ ጊዜ አይደለም። በእርግጥ በዚህ ዓመት የምናደርገው ከወትሮ ለየት ባለ መልኩ የምንመለከተው ነው። እንግዲህ አምባሳደሮች እና መሪዎች ወደ ባሕር ዳር ከተማ ሲመጡ ደማቅ አቀባበል ነው የተደረገላቸው። በአቀባበላችን በእጅጉ ደስተኞች ናቸው። በሌላ መልኩ ደግሞ ባሕር ዳር ከተማ እየተለወጠች በልማት ላይ ያለች ከተማ ናት ሲነግሩን ከአመታት በፊት በዚህ ጊዜ መጥቼ ነበር፣ እንደዚህ ነበር። ነገር ግን አሁን ያለው ለውጥ በጣም የሚገርም ለውጥ ውስጥ ያለች ከተማ ናት ብለው የተደነቁበት ሁኔታ ነው ያስተዋል ነው። በሌላ መልኩ እንግዲህ ዛሬ ጧት መድረኩ ውይይቱ በይፋ ተጀምሯል። ከዛ በኋላም በተለያዩ አፍሪካዊ ጉዳዮች በሰላምና ጸጥታ ፖለቲካ ጉዳዮች፣ የኢኮኖሚ ጉዳዮች ላይ ውይይት እየተካሄደ ነው ያለ። ውይይቱ ከሰዓትም የሚቀጥል ይሆናል። እንግዲህ በውይይቱ ሁነኛ የሆኑ ጉዳዮች ነው እየቀረቡ ያሉት። የዩኒቨርሲቲ ምሁራን እና መሪዎች በጋራ ሁነው በአፍሪካ እጣፈንታ ጉዳይ ላይ የሚመክር በጣም ወሳኝ ጉዳዮች ላይ ነው ውይይት እየተደረገ ያለው። እንግዲህ በውይይቱ ፍሬያማ ነገሮች እየተነሱ ነው። ለአህጉራችን ለሀገራችን የሚበጁ አቅጣጫዎች ይቀመጣሉ ብለን ተስፋ እናደርጋለን ከዚያ ባሻገር እንግዲህ ባህር ዳር ከተማ አስተዳደር በዚህ ፎረም መካሄዱ በጣም እድለኞች ነን ከተማችን የቱሪዝም ከተማ ናት የቱሪዝም ከተማ ናት ስንል አንዱ የኮንፈረንስ ቱሪዝም ነው እንግዲህ የጣና ፎረም በዚህ መካሄዱ ደግሞ ይህንን የበለጠ ከፍ እንዲል የሚያደርግ ነው ይሄ ማለት ባህር ዳር ከተማ እንዳሁን ቀደሙ የጣና ፎረምን ብቻ ሳይሆን ሌሎች ዓለም አቀፍ ኮንፈረንሶችን፣ ኤግዚቢሽኖችን እና ሌሎች ውይይቶችን መደረግ የሚችሉባት ከተማ መሆኗን ለዚህ ደግሞ የምትመች ከተማ መሆኗንም ጭምር ያዩበት ሁኔታ ነው ያለ። በእኛ በኩል በጎንዮሽ ውይይት አድርገናል ክቡር ርዕሰ መስተዳድሩ እና በየደረጃ ያሉ አመራሩን ጨምሮ ከአገራት አምባሳደሮች፣ መሪዎች እና የነሱ የልኡክ አባላት ጋር ውይይት አድርገናል። በውይይታችን ባህርዳር ከተማን እጅግ ወደዋታል። ተመልሰውም ለመጎብኘት ባለሀብቶቻቸውን ይዘው መጠው እዚህ ከተማ ላይ ኢንቨስት ለማድረግ ፍላጎት እንዳላቸው፣ ከዩኒቨርሲቲ ዩኒቨርስቲ ጋር ግንኙነት በተለይ ከባህርዳር ዩኒቨርሲቲ ጋር ግንኙነት በማድረግ የምርምርና ጥናት ስራቸውን ለመቀጠል የሚፈልጉ እንዳሉ፣ የእኛም ባለሀብቶች በተመሳሳይ ከሌሎች ሀገር አምባሳደሮችና ባለሀብቶች ጋር የመገናኘት እድል ፈጥሮላቸዋል። እንግዲህ በጋራ የሚያለሙበት ልምድ የሚለዋወጡበት ሁኔታ ሁሉ የተፈጠረበት ነበረ። ስለዚህ ይህንን እድል የበለጠ አሳድገን ከተጠቀምንበት ከተማችን የበለጠ የቱሪዝም መዳረሻ፣ የኢንቨስትመንት መዳረሻ መሆኗን የበለጠ እንድንጠቀምበት እድሉንም የሚያሳድግ ሁኖ አግኝተነዋል። እንግዲህ እንግዶቻችን በሰላም አሁን ውይይታቸውን እያካሄዱ ነው። ቀጥሎም ውለው እንዲያድሩ የሚያስችል ሁኔታ ፈጥረንላቸዋል። በዚህ መልኩ ከተማችን ላይ ያለው እንቅስቃሴ በጣም ጤናማና መልካም ውይይት እየተካሄደ ያለበት ሁኔታ ነው ያለ ማለት ነው። መልካም እንግዲህ፣ 11ኛው የጣና ፎረም ዛሬ በባህር ዳር ጅማሮውን ያደርግና ለተከታታይ ሶስት ቀናት ይኸው ፎረም እንደሚቀጥል ነው። እንግዲህ ካገኘነው መርሃ ግብር የሚጠቁመው በተለይ አፍሪካ በተለዋዋጭ የዓለም ስርዓት ውስጥ በሚል የመሪዎች ውይይትም በመደረግ ላይ ነው የሚገኘው ቀደም ብለን ከክቡር ከንቲባውም እንደሰማ ነው፣ ተደማሪ የቱሪዝም እንቅስቃሴን የሚያፋጥን ነው ተብሎ ነው የሚጠበቀው። ለአሁኑ ያለኝ መረጃ ይህንን ይመስላል። አመሰግናለሁ።